በራሳችሁ ስም ንግድ ፍቃድ ካላችሁ ተሸውዳችኋል። ዛሬ የምነግራችሁ አንድ እውነታ ቤተሰቦቻችሁ አይነግራችሁ። እንበልና በስማችሁ ቤት ካላችሁ፣ መኪና ካላችሁ፣ ቲን ካላችሁ ችግር ውስጥ ነው ያላችሁት። በመጀመሪያ የሚመጣባችሁ ችግር ከንግዱ ጋር በተያያዘ ነው። ምንም አይነት ችግር ንግዱ ጋር ከመጣና ግብር መክፈል ካልቻላችሁ መንግስት አካውንታችሁ ውስጥ ያለውን ይዘጓል። እንደዞም ንብረት ካላችሁ ይወሰድባችኋል ማለት ነው። በሁለተኛ የመጣባችሁ ችግር ከትዳር ጋር በተገናኘ ላችሁ ትዳር አጋታላችሁ። እናንተም አልፎ ወደ እነሱ ይተላለፋል። እናም ደግሞ ይህ ምን ያመጣል? ትዳር እንዲፈርስ ያደርጋል። እናም ከሱም አልፎ ምንም አይነት ችግር ከመጣ እስከ መታሰብ ድረስም ልደርሱ ትችላላችሁ። ለዛም ነው እስከዛሬ ድረስ እያወራሁኝ ያለሁት ፔልሲ ይሻላችኋል፣ ፔልሲ ይሻላችኋል፣ ፔልሲያችሁን መስርቱ እያልኩኝ እናም በጣም ብዙዎቻችሁ እየነገርኳችሁ ነው። ስለዚህ በዛሬ ቪዲዮ አጠር አድርጌ ሶል ላይ ያላችሁ ሰዎች ከሆናችሁ ምን ታደርጋላችሁ? እነዛሁን ፔልሲ ለመስረትስ ምን አይነት ስቴፖች ትሄዳላችሁ? በመጀመሪያ ይህ የምታዩት የእኔ ንግድ ፍቃድ ፔልሲ ያቋቋምኩበት ነው። ይህ ደግሞ የምታዩት ሶል ላይ እየሰራን በነበረው ጊዜ ክሊራንሱ ወስደን ከዛ ደግሞ ቲን መልሰን እንደዛውኑ ደግሞ ግብር የከፈልንበት ነው። ስለዚህ ሶላችንን አቁመን ነው ወደ ፔልሲ የመጣ ነው። ነገር ግን አብዛኞቻችሁ ፔልሲ ላይ ስትገቡ ምንድን ነው ልዩነታቸው የሚለውን አታውቁም። ስለዚህ ይህንም ቪዲዮ ከዚህ በፊት በነበረው ቪዲዮ በደንብ አብራርቼ ሰርቼላቸዋለ። ነገር ግን አጠራር አድርጌ ለመናገር ያክል ፔልሲ ከመሰረታችሁ ሁሉም ነገር ለብቻው ነው። አካውንታችሁ ለካፒታል ያስቀምጣችሁት ብቻው ነው። ቲን ነምበሩ ለብቻው ነው። ሁሉም ድርጅቱ ላይ የሚገባው ምንም አይነት ነገር ሲሰራም ለብቻው ነው የሚሄደው ማለት ነው። ስለዛ ቢዝነስ አላችሁ ማለት ነው። የግላችሁም የግላችሁ ይሆናል። በግላችሁ የምታገኙት ለብቻ ነው፣ በድርጅቱ የምታገኙት ለድርጅቱ ነው ማለት ነው። ነገር ግን በትክክል ስትራክቸር ካላራችሁ፣ በትክክል ካልያዛችሁ፣ ሁሉም ነገር ችግር ይመጣባችኋል። ለዛም ነው ሁሉም ነገር የሚጀምረው ከፋውንዴሽን ከመጀመሪያው ነው ብዬ የምናገረው። መጀመሪያ ላይ ካላችሁ ሶላችሁ ማዘጋት ነው የሚሆነው ማለት ነው። ስለዛ ሶል ላይ በመጀመሪያ ስታዘጉ ሶል ላይ በመጀመሪያ ስታዘጉ ወረዳ ሊሆኑ ይችላላችሁ፣ ፌደራል ላይ ሊሆኑ ይችላላችሁ። ያው ባት ተመዝጋቢ ምናምን ከሆናችሁ እኛ የነበረው በቦሌ ክፍለ ከተማ ነበረ። መጀመሪያ ክሊራንሳችንን ጠየቅን ማለት ነው። ማለትም ኦዲት ለመደረግ ወይም ደግሞ ለመዘጋት ስጠይቁ ክሊራንስ ሰጣችኋል። እሱም ፎርም ከሞላችሁ በኋላ እንደዚህ አይነት ደብዳቤዎችን ያልከፈላችሁት የጡረታ የፔንሽን እናም ሁሉም ነገር ኦዲት ተደርጎ ፋይል ይወጣላችኋል ማለት ነው። ፕሮሰሱ ትንሽ ሊያቆይ ይችላል። ነገር ግን በዛ አማካኝነት ይሄ ገንዘብ ሲወጣላችሁ ትከፍላላችሁ። ከከፈላችሁ በኋላ ቲናችሁን ኦንላይን ላይ በማስገባት ትሞሉና ንግድ ፍቃዳችሁን ታዘጋላችሁ፣ ሶሉን ማለት ነው። ስለዚ በአሁኑ ጊዜ ከሶል ወደ ፒኤልሲ ሽፍት ለማድረግ እያሰባችሁ እየጠየቃችሁኝ ካላችሁ አብዛኞቻችሁ እየጠየቃችሁ ሶሉን ዘግታችሁ ወደ ፒኤልሲ፣ ምክንያቱም በቀጥታ ማስተላለፍ ስለማይቻል ማለት ነው። በአሁኑ ጊዜ ነገር ግን አዲስ ነገር ካለ ማሳወቃችሁ ሆነ። አብዛኞቻችሁ ግን ፒኤልሲያችሁን ስትመሰርቱስ ማለትም የምታዩት እኛ ፒኤልሲያችን እያቋቋምንበት ነው። ስናቋቁም ደግሞ በዚህ መመስረቻና መተዳደሪያ 17 ፔጅ አብዛኞቻችሁ እየጠየቃችሁ ነው። ይህንንም ከዚህ በፊትም ለብዙ ለብዙዎቹ ከአምስት መቶ በላይ ነጋዴዎች ሰጥተን አስጸድቀው ንግዳቸውን የመሰረቱ ናቸው ማለት ነው። ስለዛ በመጀመሪያ የሚያስፈልጋችሁ እንደነገርኳችሁ ይህንን ከማድረጋችሁ በፊት በአጭሩ ልንገራችሁ ሰባትን ወይም ደግሞ ስድስት ነገር ዘረዝርላችኋለሁ ከቻላችሁ ኖት ያዙ በስልካችሁ በምንም በወረቀትም ሊሆን ይችላል። እየፈጠንኩኝ ቶሎ ቶሎ እነግራችኋለሁ። በመጀመሪያ የምታደርጉት ፒኤልሲያችሁ ስም መምረጥ ነው። ለምሳሌ ስማችሁ ሐምዲ ነው ከዛ በኋላ ስራችሁ ኤሌክትሮኒክስ ሀምዲ ኤሌክትሮኒክስ ወይም ደግሞ ሀምዲ ኮንስትራክሽን ፒኤልሲ ወይም ደግሞ ሀምዲ ኮንስትራክሽን አከራይ ፒኤልሲ ኤኒቲንግ ስለዛ ከስራው ጋር የሚገናኝ ስማችሁን ከፊት ከዛ ፒኤልሲ ይላላችሁ ማለት ነው። በመጀመሪያ ስም መምረጥ፣ ስማችሁን በደንብ ካች የሆነ ነገር መምረጥ ነው። ከዛ ፒኤልሲ ይሆናል። ባለዋን ሜምበር ከሆነ ዋን ሜምበር ይሆናል ማለት ነው። በሁለተኛው በሁለተኛው አባላት መምረጥ ላይ ነው። አብዛኛው ጊዜ አብዛኞቻችሁ አባላት ስትመርጡ በትክክል አትመርጡም። ዘም ብላችሁ ለማሟላት ፐርሰንት ብንሰጥ ስትላላችሁ፣ ነገር ግን ፐርሰንት መስጠት ትችላላችሁ። ነገር ግን ፐርሰንት መስጠት ካልፈለጋችሁ ለብቻችሁ ታቋቁማላችሁ። የምታደርጉት ምንድን ነው? እኛ አባላት የነበሩት አምስት ናቸው። እናንተ ከፈለጋችሁ አንድ፣ ከፈለጋችሁ ሁለት ድርሻ ትሰጣላችሁ ማለት ነው። ስለዛ አድራሻቸው በትክክል ዜግነታቸውና ናሽናል አይዲ ያስፈልጋችኋል። ቶሎ ቶሎ ለመቀጠል ያክል በዋነኝነት እኛ የምናየው ምንድን ነው የማህበሩ ስራ ዓላማ ነው። አብዛኛው ጊዜ የማህበሩ ስራ ዓላማ ላይ ስምንት፣ ዘጠኝ፣ አስር እናደርጋለን። ነገር ግን በዛ አርጋችሁ፣ ዘርዘር አርጋችሁ ከኢምፖርት ኤክስፖርት ማኒፋክቸሪንግ ስኮፑን አስፍታችሁት ብታረጉ የተሻለ ይሆንላችኋል። ሌላ ላይ አክሲዮን ድርሻ ላይ አብዛኞቻቸው የማየው የአንድ አክሲዮን ዋጋ ታሳንሳላችሁ፣ እንደዚም የአክሲዮን ድርሻውም ታሳንሳላችሁ ማለት ነው። ስለዛ የአንድ አክሲዮን ዋጋን በፈለጋችሁ አርጋችሁ ነገ የአክሲዮን ድርሻን አንድ ሺህ ብታርጉት፣ ትንሽ በዛ ብታረጉት በኋላ ላይ ብትሸጡት ካልኩሌሽኑ ይመጣላችኋል ማለት ነው። ስለዛ እሱን ታርጋላችሁ። ካፒታላችሁን በደምብ ታዩና ካፒታል ትወስናላችሁ። ካፒታል ስትወስኑ ምን ማድረግ አለባችሁ? ያው ስለሱ የምትፈልገው ከሆነ ኮሜንት ላይ አስቀምጡልኝ። ምንም አይነት ሴክተር ላይ እየሰራችሁ ምን አይነት ካፒታል ያስፈልገናል የምትሉ ካፒታል እያላችሁ ኮሜንት አድርጉልኝ። እመልስላችኋለሁ። ሌላኛው ከብድር ጋር በተገናኘ ነው። አብዛኞቻችሁ ከብድር ጋር በተገናኘ እያያችሁ አይደለም። መመስረቻችሁ ላይ ማበደር መበደር ይችላል የሚል አንቀጽ ዘጠኝ ላይ ጨምረነዋል። ሶ ማህበሩ የማንኛውም ነገር እቃ እንዲያበደር እንዲበደር ምናምን የሚል ድርጅቱም እነዛው ጽፈንበታል ማለት ነው። እሱም የሚገኘው እችኛው አንቀጽ ላይ እኛ አማርኛም የእንግሊዝኛም ስለሆነ ነው ሶ በዚህ አማካኝነት መመስረቻችንን አዘጋጀ ነው። አስራ ሰባት ፔጅ ሞልቶ የቃለ ጉባኤ የሁሉም ነገር አካተን በዋነኝነት አሁን የነገርኳችሁ ነው ጨርሰናል ማለት ነው። ከዛ በኋላ መመስረቻችሁን ካዘጋጃችሁ ከጨረሳችሁ ድራፍቱን ከጨረሳችሁ በኋላ ቲን ሰርተፊኬት ይሰጣችኋል። ቲን ሰርተፊኬታችሁን ይዛችሁ ኪራይ ብላችሁን ሁሉም ነገር ጨረሳችሁ ያው እሱም ስያሜም ሁሉም አልቆ ማለት ነው። በዛም አማካኝነት ንግዳችሁ ይመሰረታል ማለት ነው። ነገር ግን ሁላችሁም መጠንቀቅ ያለባችሁ ንግዳችሁን ስትመሰርቱ እነዚህ መመስረቻ ያልኳችሁ ስማችሁ ላይ ካፒታላችሁን እነዚህን ጥንቃቄ ካላደረጋችሁ የመጀመሪያ ስቴፕን ማለፍ ያስቸግራችኋል። በኋላ ላይ ብዙ ግብር ትጠየቃላችሁ፣ ብዙ አይነት ችግሮች ይመጣባችኋል። ገንዘብ የለኝም ማለት አትችሉም። ስለዚህ በጥንቃቄ በመጀመሪያ ይህንን ታደርጋላችሁ። ሲቀጥል ቫት ተመዝጋቢ መሆን የምትፈልጉም ሌላ ፕሮሰስ አለ። ሲቀጥል እንደዛም እያለን ደግሞ ለምሳሌ በጨረታ ለመሳተፍ ሌላ ፕሮሰስ አለ። ኦንላይን ላይ ሂሳብ መዝገብም ስትይዙ ሌላ ፕሮሰስ አለ። ሪፖርት ስታደርጉም ሌላ ፕሮሰስ አለ። ስለዛ በዛሬ ቪዲዮ ያመጣሁላችሁ እንዳትሻወዱ ነው። አብዛኞቻችሁ በስማችሁ ንብረት ካላችሁ በስማችሁ ሶል ወይም ደግሞ በስማችሁ ንግድ እየሰራችሁ ከሆነ ትልቁ ችግር ምንድን ነው? ስለምታቀላቀሉ ነው። አንዴ ወደዚህ ታቀላቅላላችሁ፣ አንዴ እዛ ታቀላቅላላችሁ። ለዛ በትክክል የማያቀላቀል ከሆነ ሶሉም አሪፍ ነው። ነገር ግን የምታቀላቀሉ ከሆናችሁ ምንም አይነት ዘርፍ ላይ እየሰራችሁ ከሆነ እንደኔ ከሶል ፒኤልሲ ይሻላቸዋል። አካውንታንት ቀጥራችሁ በዛ አማካኝነት ብታስኬዱ። ነገር ግን የማታቀላቀሉ ከሆነ ሶሉም መስራት ትችላላችሁ። እኔ ሁልጊዜ የምለው ምንድነው አብዛኛው ጊዜ ከቤተሰብ ከምን ከምን ስለወረስ ነው ትልቁ ችግር የሚመጣብን። ገንዘባችንን እናቀላቅላል፣ አንድ ቦታ ላይ አንድ ቦታ ላይ እንይዘዋለን። ከዛ ምን አይነት ችግር ይመጣብናል? በኋላ ላይ ቅጣት ይመጣብናል። የግብር የምን የምን ይሄ ከየት መጣ ይሄ ከየት መጣ ይመጣል ማለት ነው። ነገር ፒኤልሲ ላይ ካላችሁ ሁሉም ነገር በደረሰኝ ሁሉም ነገር በወረቀት ስለሆነ ይህ ነገር ይቀረፋል ማለት ነው። ስለዛ በመጀመሪያ ይህንን እንድትሄዱ ስለምንፈልግ ነው። እኔ ፒኤልሲ ስላደረኩት እናንተም እንድታደርጉት ስለምፈልግ ነው ይህንን የማደርግበት ምክንያት እኔ ከ6 ሺህ ብር በላይ በንግድ ራሱ በሄልስ መሰርተው ስላጋጠመኝ ነው እናንተ እንድታልፉት ስለማልፈልግ ማለት ነው። ሲቀጥል ደግሞ ብዙዎቻችሁ የጠየቃችሁኝ ስለሆነ ሶልን አዘግጅ ምን ላድርግ እያላችሁኝ ስለሆነ ሰፋ ያለ ቪዲዮ ብሰራላቸው የማቆም የማቋም ባካፍልስ ብዬ ነው። በሶስተኛው ደግሞ ወደፊትስ ምን ላድርግ የምትሉ ከሆነ ወደፊት በግብር ዙሪያ፣ በምንም ዙሪያ ላግዛቸው የተለያየ ቪዲዮች ስለምሰራ ሰብስክራይብ እያደረጋችሁ እንድትቆዩ ፈልጋለሁ ማለት ነው። ሶ ከዛ ውጭ ምንም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እናም ደግሞ በቀጣዩ እንድሰራላችሁ ደግሞ የምትፈልጉ ኮሜንት ላይ ኔክስት እያላችሁ ጻፉ፣ ወይም ደግሞ ሐሳባችሁን ግለጹልኝ። ስለዚህ በግላችሁ ምንም አይነት ፍቃድ ካላችሁ ንግድ ካላችሁ እንደ እኔ እምነት እሱን ዘግታችሁ ወደ ፔልሲ ሽፍት ብታደርጉ የተሻለ ነው የምልኝ ማለት ነው። ስለዛ ሀሳባችሁን መስማት ትፈልጋለሁ። ከተመቻችሁ እዚህ ሆነው ቴሌግራም ቻናላችን ሊንክ ላይ ያስቀምጥላችኋለሁ። ዛሬ እናወራለን መልካም እን